አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች እንሻላ የዛሬው ትምህርታችን የሚሆነው የክፍል 88ኛ የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው። እንሻላ ዛሬ ደግሞ የምንማረው በፈተሀተይን ከቁርአን ምሳሌ የምንመለከት ይሆናል ማለት ነው። እንሻላ ከሀምዝ እስከ ሷድ ባሉት ፊደላቶች ከቁርአን ምሳሌ እንመለከታለን። በባለፈው ትምህርታችን ላይ ፊደላቶቹን ተምረናል። ክፍል አምሳ ላይ ማለት ነው። እንዲሁም ደግሞ ምሳሌ ደግሞ በፊደላቶቹ በራሳቸው በፊደላቶቹ አሊፈን ባአን እያል ምሳሌ አይተናል። ዛሬ ደግሞ የምንመለከተው ከቁርአን ከቁርአን ምሳሌ እንመለከታለን ኢንሻአላህ በፈተሃተይን ከሀምዝ እስከ ሷድ ባሉ ፊደላቶች ማለት ነው። እና ተንዊን ምንድን ነው ብለናል? ተንዊን የሚባለው ፈተሃተይን፣ ዶመተይን፣ ከስረተይን ምልክት ያለው ማንኛውም ፊደል ተንዊን ይባላል ማለት ነው። ተንዊን የሚመጣው የቃላት መጨረሻ ላይ እንደሆነ ለቃላት መጀመሪያ ላይ ወይንም መካከል ላይ ሊመጣ እንደማይችል ተምረናል። እንዲሁም ደግሞ ተንዊን የስም ምልክት ነው። ተንዊን የስም ምልክት ነው። አንድ የዓረበኛ ቃል ተንዊን ካለው፣ ፈተሀተይን ዶመተይን፣ ከስረተይን ካለው ያ ቃል ስም መሆኑን በቀላሉ ማወቅ እንችላለን ማለት ነው። ስለዚህ ተንዊን የሚገባው እስም ላይ ብቻና ብቻ ነው ማለት ነው ኢንሻላህ። ስለዚህ ዛሬ ፈተሀተይን ምልክት ያለባቸውን ቃላቶች ከቁርአን ምሳሌ እናያለን። እንዴት አድርገን ነው የምናነበው እንዲሁም ደግሞ እንዴት አድርገን ነው የምንጽፈው የሚለውን እያስተማርኳችሁ ያለሁት ትምህርት ደግሞ ምን ያህል ቁርአንን ለማንበብ ምን ያህል እንደሚጠቅማችሁ ምን ያህል እንደሚያስችላችሁ፣ እንሻላ በምሳሌ እናያለን ማለት ነው። እንሻላ ቀጥታ ወደ ትምህርታችን እንገባለን። ጦይብ፣ እዚህ ጋር በቀይ የጻፍኳቸው ፊደላቶችን ነው ትኩረት ያደረግኩት ማለት ነው። እነሱን ነው የማሳያችሁ። ጦይብ፣ ስለዚህ እዚህ ጋር ምን ይላል? አን፣ በን፣ ተን፣ ሰን ሸን ሓን ኸን ደን ዘን ሮን ዘን ሰን ሸን ሶን። ስለዚህ ይሄ ስናያይዝ ነው አያይዘን ስና ነበር። ስናቆም ደግሞ ምን ብለናል? በአሊፏ አንዷን ፈትሀ አስወግደን በአሊፏ እንደምናቆም ተምረናል ማለት ነው። ምን በማለት አ ሳብ እናደርገዋለን። ስለዚህ ሁለት ዓይነት አነባበብ አለው ማለት ነው፣ ስናየይዝ ስናቁም ኢንሻላህ። ስለዚህ ምን እንላለን? እዚህ ጋ ሉ ሲደመር እ ሉእ ሲደመር ሉ ሉ ሲደመር አን ሉእሉአን ሉእሉአን እንላለን። ስትጽፍ በደንብ ወይ። ስለዚህ ላም እና ዋው ይያዛል አይደለ? ስለዚህ ሉ ሉ ሉ። አሁንም ላምና ዋው ይያዛል። ዋው ከፊቱ ስለማይቀጠልበት አናያይዘውም። ሉ ሉ አን እንላለን፣ እንደዚህ ይሆናል። ሉ ሉ አን ፈታሀተ እናደረጋለን ማለት ነው። ጦይብ። ስለዚህ ሉ ሉ አን ሆነ። ስናቆም ሉ ሉ አ ሳብ እናደረገዋለ፣ ትንሽ አ ብለን ማለት ነው። ጦይብ። ስለዚህ አሁን ሉ ሉ አን ስንል አሊፏ ምን ሆነች ማለት ነው? ጠፋች ማለት ነው። እንደዚህ ሆነ ማለት ነው። እሺ ስናቆም ደግሞ ምን ሆነ ማለት ነው? አንዷን ፈተሀ አስወገድናት ማለት ነው። እንደዚህ በአሊፏ እናቆማለን ማለት ነው። ሉ አ ብለን ማለት ነው። ሳብ ያደርጋል ማለት ነው። አሊፏ አሊፍ የገባበት ማለት አሊፍ የመሳቢያ ፊደል ሆነ ማለት ነው። ጦይም በመቀጠል አ ሲደመር ብ አብ ሲደመር ዋ እዚ ጋር አሊፍ መቁጽላ አለበት አለ ዋ ናት ማለት ነው። እቺ አብዋ ሲደመር በን አብ ዋ በን እንላለን ማለት ነው። አብዋበን አብ ዋ በን ያሊፍ መቁሱር አለች በን አብዋ በን ስናያይት ስናቆም አብዋባ አብዋባ እንላለምማ ባ ብለን ሳብ እናደርገዋለን ሱ ሲደመር ባ ሱ ባ ሲደመር ተን ሱ ባተን ሱ ባተን ጋነርጋባ ሱባተን ሱባ ችባ ናት። ስለዚህ ሱባተን አሉ ማለት ነው። ስናያየት ስናቆም ሱባታ ይሆናል ማለት ነው። ጠይብ በመቀጠል ሲደመር ዲ ሃዲ ያ አለው ሳብ እናደርገዋለን ሃዲ ሲደመር ሰን ሃዲ ሰን ይራ ሃዲ ዲ ሰን ያ እና ሳ ያ ዘመና

ማለት ነው። እሺ ሓዲሰን ማለት ነው እንደዚህ ማለት ነው። ሓዲሰን ሓዲሰን፣ እንደዚህ ማለት ነው። ስለዚህ ዲ ብለን እስሳብ እናደርገዋለን። ሓዲሰን ስናያይ፣ ስናቁም ሓዲሳ ይሆናል ማለት ነው። ጠይብ፣ በመቀጠል አ ሲደመር ፍ አፍ፣ ሲደመር ዋ አፍ ዋ፣ ሲደመር ጀን

በመቀጠል ስለዚህ ይህን ስናቆም አፍዋ ጃ እንላለን። ጃ ስናያይዝ አፍዋጀን እንላለን ማለት ነው። ጠይብ በመቀጠል ኢ ሲደምር ስ ኢስ ሲደምር ላ አሊፍ መቁሱር አለች። ኢስ ላ ሲደምር ሓን ኢስ ላ ሓን ኢስ ላ ሓን

ታደን እ ፈተሀተይን አው ታደን ይሆናል ማለት ነው። አው ታደን ስንናገይ ስንናቆም አው ታዳ አው ታዳ ይሆናል ማለት ነው። በመቀጠል ጁ ሲደመር ዛ ጁ ዘን እዚጋ ነጥብ አላት። ጁዛዘን ነው ምንለው። ጁ ሲደመር ዛ ጁዛ፣ ሲደመር ዘን ጁዛዘን። ጁዛዘን ጁ ዛ ዘን

መፋዘን መፋዘን ይሆናል ማለት ነው። መፋዘን ስናየያይ ስናቆም መፋዛ መፋዛ ይሆናል ማለት ነው። ጠይብ፣ በመቀጠል ል ሲደምር ባ ሊባ ሲደምር ሰን

ማዓ ሸን ማዓ ሸን ማዓ ሸን ሶስት ነጥብ እናደርጋለን። ሸን ጠይብ፣ ማዓ ሸን እዚጋ ነጥዋትየዩ ዘለይ ሶስት ነጥብ ና ያለው ሺ ቀስ ይደመር ሶ

ችንድ ስናልጥቃት ስናሰምርና ከዚ ስናመጣለን። ጠይብ ታስተካክሉ ታላሹ። ቀ ሶ ሶን፣ ቀ ሶ ሶን ይሆና። እቺ ሶ ናት። ላሳያቸው የብቻ ቀ ቃሶ እንደዚህ ማለት ነው። ቃሶ ሶን ነው እናደርጋለን። አሁን በደንብ ውኝ፣ ቀ እንደዚህ እናሰምራለን፣ እንደዚህ እናሰምራለን። ከዚያ አሁንም እንደዚህ እናሰምርና እንደዚህ እናደርጋለን ማለት ነው። ቀ ሶ ሶን ይሆናል ማለት ነው። ጠይብ፣ ስለዚህ ቀ ሲደመር ሶ ቀሶ ሲደመርሶን ቀሶ ሶን፣ ቀሶ ሶን እንላለን ማለት ነው። ስናቆም ቀሶ ሷ፣ ቀሶ ሷ ይሆናል ማለት ነው። ይህን ይመስላል፣ እንሻ ላ የዛሬው ትምህርታችን ማለት ነው። እንሻ፣ አሁን እዚህ ጋር መዋቅ ያለብን ነገር ምንድን ነው? ስናያይዝ እንዴት ነው የምናነበው? ስናቆም እንዴት ነው የምናነበው? ስንጽፍ እንዴት ነው? ስንጽፍ አሊፍ ይጨመርበታል። ፈተሀተይን ከሆነ አሊፍ ይጨመርበታል ብያችኋለሁ። እሺ ስለዚህ እያዙ ምን ጊዜም ቢሆን ፈተሀተይን ከሆነ አሊፍ እንጨምርበታለን። በእርግጥ የማይጨመርባቸው አሉ ስንጽፋቸው ማለት ነው። ለምሳሌ ሀምዝ ያም እንትናለው ከበፊቱ የመሳቢያ ፊደል አሊፍ ሲመጣ ሐምዝ ላይ ነው እንጂ እንደዚሁም ደግሞ ታዕመር ብጧን ምትባላለች፣ እሷን ደግሞ ወደፊት እንማራታለን። እሷ ላይ አሊፍ አንጨምርም። ሌሎቹ ላይ ፈትሐተን ከሆነ ፈትሐተን ምልክት ካለው ምን እንጨምራለን? አሊፍ እንጨምርበታለን ስንጽፍ ማለት ነው። ስለዚህ ይሄ ነው። ሌላው ነገር ያው ሁለት አይነት አጻጻፍ እንዳለው ተምረናል አለ አንድ ብቻውን ሲጻፍ ሁለተኛ ደግሞ ከኋላ ሲቀጠልበት ማለት ነው። አሁን እዚህ ጋር እነዚህ ብቻቸውን ሲጻፉ ነው ሁሉም ቦታ ላይ ሁሉም ላይ አሁን ይሄ ተን ከኋላ ተቀጥሎበትም የሚቀጠልበት ከሆነ መቀጠል ይቻላል ማለት ነው። ይሄም ለምሳሌ ከዚህ ሌላ ፊደል የሚቀጠልበት ፊደል ቢኖር አያይዘን መጻፍ እንችላለን። እዚህ ጋር መፋዘን ስንልም እንደዛው ማለት ነው። እሺ ከኋላ የሚቀጠልበት ከሆነ ማያያዝ እንችላለን። ይሄ በጣም ቀላል ነው። እና ይሄን ይመስላል የዛሬው ትምህርታችን። ንባቡን ኢንሻአላህ በቀጣይ ቪዲዮ አነብላችኋለሁኝ። በደንብ ተለማመዱት። በጣም ወሳኝ ትምህርት ነው ማለት ነው። ኢንሻአላህ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።